እስካሁንም ስላላችሁ ከአሁን በኋላ ያለውንም ብዙአችን አብራችሁን ስለምትሄዱ አስቀድሜ አመስግኘኝ ጀምር ደስ ይለኛል። በጣም ረጅም ጊዜ ከእኛ ጋር ያላችሁት ከኢኢዩ ጋር ያላችሁ ግንኙነት ደግሞ እንዲዘልቅ እንፈልጋለን። ኤቭሪ ሚዲያ ከእኛ ጋር ኮላቦሬት ደግሞ ሲያደርግ ነገሩን ጥሩ እናደርገዋለን ብለን አጥብቀን እናምናለን። ስለዚህ ዋነኛ ማዕከላዊ ጉዳያችን እሱ ነው። እሱ መሰረታዊ ጉዳይ ነው። ከጧት ጀምሮ ስታዩት የነበረው የአገልግሎቱ መሰረታዊ ብለው ብለን የምናስባቸውን ቦታዎች እንዴት እየሰራ ነው ያለ ነው። ምንድ ነው የኛ ሀብት? እናንተስ ምንድን ነው የምትፈልጉት? ከደንበኛ ጋር ከህዝብ ጋር ያለን ግንኙነት እንዴት ቢሆን ጥሩ ነው የሚለውን ጥሩ ስዕል ማሳየት የሚችል ለሳምፕል የሚሆኑ ሁለት ቦታዎችን ያሳየናል። እነዚህ ሁለት ቦታዎችን ሁለት የተለያዩ ነጥቦች ወይ ደግሞ ዶቶች አርጋችሁ ልታስቡ ትችላላችሁ። ስለዚህ ኢንድ ሪዛልት የሚሆነው የመጨረሻው ነጥብ እናቶቻችን ጋር፣ ቤቶቻችን፣ ልጆቻችን ጋር የሚደርሰውን ኤሌክትሪክ እንዳይቆራረጥ ያስፈልጋል። ይህን ሁሉ የምንጓዘው በተቻለን መጠን የኤሌክትሪክ መቆራረጥ በተቻለን መጠን ወደ ዜሮ ለማስጠባት፣ ይህን ሁሉ ሲደመር መሬት የረገጠ ወሬ ስናደርገው እሱ ጋ ያለ ነው ለማለት ነው። እንደዚህ ስንንቀሳቀስ እንደዚህ ለመስራት ስንሞክር፣ በዋናነት ከእናንተ የምንፈልጋቸው ሁለት ሶስት ነገሮች ይኖራሉ። ሁልጊዜም ይባላል ብዙሃን መገናኛ የህዝብ ወኪል ናቸው ተብሎ ይታመናል። እንደ ተቋምም እሱን እናምናለን። ሁለተኛ የውክልና ሚናችሁን ደግሞ በሚገባ እየተወጣችሁ ነው ብለን ነው የምናስበው። እዚህ መካከል ላይ ያለው ደግሞ መተላለፍ በጣም ረጅም እንዳይሆን ደግሞ የእኛ ሚና ማድረግ አለበት ብለን እናስባለን። በዚህ ሁሉ ጉዞ ውስጥ የኛ ግንኙነት የኢትዮጵያ ኤሌክትሪክ አገልግሎት እና የመገናኛ ብዙኃን ግንኙነት በተቻለን መጠን መከፈት አለበት። ኦፕንነስን ፕራሪ እንደ ትልቅ ስትራቴጂ ነው ምናየው። የደንበኛ ቤት ነው፣ የህዝብ ቤት ነው። ብዙ ጥያቄ ይመጣል፣ ብዙ ፍላጎት አለ። እነዚህን ፍላጎት ደግሞ ለማስተናገድ እኛ መከፈት አለ። ይሄ ኦፕንነስ ማስረገጥ አለብን ብለን ስላሰብን ነው ዛሬ የግንኙነታችን አስኳል ማድረግ ሶ እንደዚህ ስናረግ እንደዚህ አይነት እንቅስቃሴ ስናረግ የሚወጡ መረጃዎችን ሚስኢንፎርሜሽን እንዳይመጣ ዲስኢንፎርሜሽን ደግሞ እንዳይከሰት በመገናኛ ብዙኃኑና በእኛ ተቋም መካከል ያለውን ድልድይ ጤናማ የማድረግ ደግሞ ኃላፊነት አለብን በሁለታችን መካከል። ስለዚህ ልክ እንደሱ ስናረግ የተጣራ አስፈላጊውና ትክክለኛውን መረጃ ለማድረስ ያግዛቸዋል፣ የሚል ጠንካራ ግንኙነት ስላለን ነው። የዛሬ ግንኙነታችን ትንሽ ቱራረ ግን፣ ቁጭ ብለን ደግሞ እንመክራለን። እንዴት እንገናኝ? ምንድን ነው የምትፈልጉት? ኦፕነሱ መከፈቱ የት ድረስ ይሁን? ቋሚ የሚታወቅ ሁልጊዜ የምንገናኝበት ደግሞ መስመር ያስፈልገናል። እሱን የምናበጅበት ወሳኙ መድረክ ነው። የመድረክ ለዚህ ነው እሱ በደንብ መታሰብ እንዳለበት ለማስተዋሲያል ነው። ይህንን ጉዳይ ስናነሳ ይህንን ዝግጅትም ለማዘጋጀት ስንነሳ ጉዳያችን ዜና ላይ ብቻ ያተኮረ እንዲሆን አንፈልግም። ከዜና ባሻገር ደግሞ ያስፈልገናል። ጠቅላላ ስለ ኤሌክትሪክ እንዴት ብናወራ ጥሩ? ዜና ነግረን ዞረንበል ወይስ በኤሌክትሪክ ኃይልና ተያያዥ ጉዳዮች ላይ ሰፋ ያለ ግንኙነት አያስፈልገን ሆ እሱ ሌላኛው መሰረታዊ ጉዳይ ነው ብለን ስለምናስብ ነው። ስለዚህ አገልግሎቱ በዚህ ጉዳይ ላይ ያለውን ሚና ማስረገጥ አለበት፣ በዚህ ጉዳይ ላይ ያለውን ግንኙነት ጥሩ ተጫዋች መሆን አለበት የሚል ጠንካራ እምነት ስላለን ነው ዛሬ የተገናኘ ነው። ስለዚህ እንደ ትልቅ በኢትዮጵያ ኤሌክትሪክ አገልግሎትና በሚዲያ መካከል የተሰራ አንድ ትልቅ ፍሬምወርክ ወይ ደግሞ ማዕቀፍ አርጋችሁ ብታስቡልኝ በጣም ደስ ይለኛል። እሱ በጣም ትልቁ ጉዳያችን ስለሆነ ነው። የሚዲያ ፕላትፎርሙ ከዜና ባሻገር እንዲሆን ካስፈለገ ከኢዩ ጋር ያለን ግንኙነት ጠንካራ እንዲሆን ካስፈለገ ሁልጊዜም ይባላል። ኃይል በግድብ እናመነጫለን፣ ኃይል በዊንድ እናመነጫለን፣ ኃይል በኒኩለር ሊመነጭ ይችላል። አልቲሜት ግቡ ግን እኛ ጋር ሲደርስ ጥራት አለው የለው፣ እኛ ጋር ሲደርስ የተቆራረጠ ነው አይደለም፣ እሱ ጋር ነው ያለው ጨዋታ። የመጨረሻው እርከን ህዝብና ተቋሙ የሚያገናኘው መስመር ያለው እኛ ጋር ነው። ከእናንተ ጋር የሚኖረን ጠንካራ ግንኙነት የሚደርሰውን መረጃ ጠንካራም ደካማ የሚያደርገው እሱን ዲፋይን ማድረግ አለብን የሚል ጠንካራ እምነት ስላለ ነው ዛሬ የተገናኘ ነው። ስለዚህ ትክክለኛ መረጃ፣ ወቅታዊ መረጃና ሙሉ መረጃ የመስጠት ኃላፊነት አለብን። ትክክለኛ መረጃ ወቅታዊ መረጃና የሙሉ መረጃ ደግሞ የማስተላለፍ ደግሞ ግዴታ አለባቸው። ስለዚህ እዚህ መካከል ላይ ያለውን ጥሩ ዳንስ የመደነስ ደግሞ የጋራ ሚና ነው ብለን ስለምናስብ ነው እሱ ላይ በደንብ እንዲታሰብ ስለፈለግን ነው የሚዲያ ፎረሙ። በአጠቃላይ በሚዲያ ዘርፍ ላይ ሚስ ኢንፎርሜሽኑንም ዲስ ኢንፎርሜሽኑን ለማስተካከል ስንነሳ የኢትዮጵያ ኤሌክትሪክ አገልግሎት ሚናው በጣም ትልቅ ነው ብለናል። ደንበኛው በጣም ትልቅ ነው። እናንተ ወላጆቻችሁ መላ ኢትዮጵያ የኛ ደንበኛ ነው። እሱ መላ ኢትዮጵያዊ በተቻለ መጠን ትክክለኛና ያልተዛባ መረጃ የማድረስ ደግሞ ኃላፊነት ካለብን በሁለታችን መካከል የሚኖረው መድረክና ግንኙነት መሰረት መያዝ አለበት። አንድ ቋሚ መሆን አለበት፣ ሁለት የተሟላ መሆን አለበት። ጀስት እዚህ ፎረም ላይ ለሚዲያዎቹ የምንሰጠው ስፔሻል አክሰስ ይኖራል ማለት ነው። የምትጠይቋቸው ጥያቄዎች ይኖራሉ። ኤኒ ታይም ዛሬ የተወሰነ ጊዜ ሁለት ሶስት ቦታ ስታዩ ብዙ ጥያቄ ነው አይደል? አምሯችሁ ላይ ፈለቀ። ከቱም ደንበኛ ናችሁ፣ ያሳስባችኋል። ሀገር ነው ያሳስባችኋል። እሱን ጥያቄ ለምን ሚዲያ ፎረም እስኪመጣ እንጠብቃለን? ለምን ፕረስ ብሪፊንግ ስንሰጥ እንጠብቃለን? ለምን ቋሚ አስፈላጊና ተከታታይነት ያለውን ነገር አናረግም። ይሄ የኢዩ አንደኛውና ወሳኙ ነገር ነው። በነገራችን ላይ የዛሬም ግንኙነት የዛሬም ጉዟችን ጠቅላላ የኢትዮጵያ ኤሌክትሪክ አገልግሎት የሪፎርሙ ወይ ደግሞ መልሶ የማበጀት አንዱና ወሳኙ ምዕራፍ ተደርጎ መታሰብ አለበት። ሪፎርም ወይ ደግሞ መልሶ ማበጀቱ ዙሪያ መለስ ነው። ዙሪያ መለስ ላይ ሲሆን ኮሚኒኬሽን ላይ የተሟላ መሆናል ይሄ አንዱ የእሱ አካልና ጉዞ እንደሆነ ለማስተዋሰ ያልነን ማነሰው የመጨረሻ ነገር ለንሳና በውይይታችን ብዙ እናዳብረዋለን ብዬ አስባለሁ ነው ይህን ሁሉ ነገር አነሳን በሁለታችን መካከል ያለውን ግንኙነት እስትራቴጂካዊ እና ዘላቂ እንዲሆን ያስፈልጋል ወሳኙ ነገር ረጅም ጉዞ መሄድ አለበት አንድ ሁለት ተቋማዊ ቅርጽ ሊሰጠው ይገባል ሶስት ታ ካልሆነ ሰንበዲ ሲሄድ የሚፈርስ ሰንበዲ ሲመጣ የሚቀጠል አለ ናው። የመጨረሻ አልቲሜትሊ እንሰራለን ብለን ያሰብነው የእናንተን ፊድባክ የምንጠብቀው በኢትዮጵያ ኤሌክትሪክ አገልግሎትና በሚዲያ መካከል ኮድ ኦፍ ኮንዳክት ይኖረናል። አፕዴት የምናደርገው የምንገናኝበት ኮድ ኦፍ ኮንዳክት ይኖረናል። እኛ ድራፍት ልናደርገው እንችላለን። እናንተ ኮሜንት ሰጡትና ይቀመጣል። በዚህ ምክንያት ይህንን መሠረት አድርገን ደግሞ ቋሚውን ረጅሙን ጉዞ እናሳያለን። ይሄን ማድረግ የፈለግነው ዋነኛው ጉዳይ ዘላቂ መሆን አለበት፣ ተከታታይ ዘላቂ ካልሆነ የሰሞኑ ወሬ ሆኖ ደግሞ እንዳይቀጥል ስለሚያስፈልግ ነው። ይህን እንደ ተቋም ለማንሳት እየሞከርን ያለ ነው። ስለዚህ በተቋሙና በጋዜጠኞቹ መካከል ያለው ግንኙነት በተቻለን መጠን ቱ ዌይ ኮሚኒኬሽን ነው ለማድረግ የምንሞክረው የዛሬ መድረካችን ፍሬ ሀሳብ እኛ ስንፈልጋችሁ ጠርተን ፕረስ ሰተናችሁ የምትሄዱ እናንተ የፈለጋችሁትን ይዛችሁ የምትመጡ ብቻ ሳይሆን የእናንተ ኮሜንት የእናንተ ሀሳብ መሰብሰብ የእናንተ የቅሬታና ከቅሬታ ጋር የተገናኘ ጉዳዮች የምትሰሯቸው በሙሉ ለተቋሙ የፖሊሲ ግብዓት ነው። ሶ ቱ ወይ ኮሚኒኬሽን ነው የሚኖረን ማለት ነው። የዘላቂነቱ አንደኛው ማረጋገጫ ነው። ካድ ኮንዳክት ይኖረን ቱ ወይ ኮሚኒኬሽን ነው። ሁለተኛ መከተል የምንፈልገው? ለመከተልም አጽንኦት ሰጥተን ለመስራት እየሞከርን ያለነው መረጃ የሚመራው ግንኙነት እንዲኖረ ነው የምንፈልገው። በየትኛውም አቅጣጫ ብዙ አይነት መረጃ ሊመጣ ይችላል። ይህም መረጃ ቬሪፋይ እናደርጋለን። በየትኞቹም ጉዳዮች ላይ አልሰራንም፣ አልሰራንም፣ ሰርተናል ሰርተናል። ካልሆነ ምንም ጥቅም የለው። አንዴ ካፋፍ የወጣ መሰብሰብ ከባድ ሶ መረጃ የሚመራው የተሟላ ኮምፕሬሄንሲቭ የሆነ የመረጃ ግንኙነት እንዲኖረን ያስፈልጋል፣ በአገልግሎቱ እና በሚዲያው መካከል። ይህ በጣም ቤዚክና መሰረታዊ ጉዳይ ተደርጎ ይታሰባል። ሌላኛው በተቻለን መጠን ባዝነስ ያለን ተቋም አይደለን። ሉክ ክሊክ እያደረግን የምንጠራቸው ሚዲያ ክሊክ እያደረግን የምናባረራቸው ሚዲያ የለን። ሁሉም ሰው የአገልግሎቱ ተጠቃሉ ሁሉም ሰው የኢትዮጵያ ኤሌክትሪክ አገልግሎት ደንበኛ ማንም ሰው ሶ ባዝነስ የሚባለውን ነገር ማስቀረት አለብን። ሶ ማንም ይመጣል፣ ማንም ይጠይቃል፣ ማንም ይመለስለታል። ሶ ይሄ ቤዚካሊ በመረጃ በሚዲያ መካከል የሚኖረን ግንኙነት እሱ ላይ ነው የምናተኩረው። ለዚህ ነው በተቻለ መጠን ክላሎት ላይ ወይ ደግሞ ሳም ካይንድ ኦፍ ከለላ እየሰጠን አንሄድም። እንደሱ አለ። ሌትስ ኮሚኒኬት 24/7። ሌትስ ኮሚዩኒኬት ስትራቴጂካሊ፣ ሌትስ ኮሚዩኒኬት ኮድ ኦፍ ኮንዳክት ያለው ይህን ሁሉ የምናወራው ቀደም ብዬ ለማንሳት እንደሞከርኩት ወደ ተቋም ስለምንቀየው የተቋሙ አንድ የአሰራር መንገድም መሆን ስለሚችል ይህንን በሁለታችን መካከል የሚሰራ ነው ብለን እናምናለን። እሱ ላይ በጣም ጠንካራ አቋም ስላለ ነው። ስለዚህ ኦኬ የኢትዮጵያ ኤሌክትሪክ አገልግሎት ብዙ ጥያቄ ብዙ ሀሳብ ብዙ ቅሬታ ሊመጣ ይችላል። ሲስተማቲካሊ ቅድም የጎፋ ያየነው የነስምረት ማዕከል የነስምረት የደንበኞች ቅሬታም ጥያቄ የሚነሳበት ቦታ ላይ ካያችሁ በኋላ ሉክ፣ እንዴት ተደርጎ ነው እዛ ዳታ እዛ እዛ ሴንተር ላይ የሆነ ሰው ዳር እያስያዘን የሆነ ሰው ዳር እያል ያስያዘን የምንሄድበት አይሆንም ማለት ኤቭሪ ጥያቄ ነው የሚመጣው እሱም ፕሮፐርሊ በሚገባው በሚያስፈልገው መንገድ የመመለስ ኃላፊነት እንጭምራለን። ከቱም እኛ ጥራት ያለው አገልግሎት እናመጣለን ስንል ቀደም ብዬ ለማንሳት እንደሞከርኩት ግልጽ የምንሆነው ለሚዲያ ስለሆነ ግልጽ የምንሆነው ሀብትነቱን፣ ንብረትነቱን የኛን የኢትዮጵያ ይህንን ግልጽ ማድረግ የሪፎርሙ አንደኛው ምዕራፍ ግልጽ መሆን አለበት። ኢንስቲቲዩሽን ካምፓኒ፣ አጠቃላይ ግልጽነቱን የምናሳይበት አንደኛው ምዕራፍ። እንደዚህ አይነት ግንኙነቶች ሲጠነክሩ በየቢሮችን በተደጋጋሚ የሚነሳው ከህዝብ ጋር ቋሚ ፎረም ቋሚ ግንኙነት፣ እሱን ለማድረግ እንሞክራለን። ፓብሊክ ኮሚኒኬሽን እሱን ለማሳወቅ ብዙ ይተጋል እ አንደኛው ምዕራፍው ከሚዲያ ጋር ግን እሱ ያስፈልጋል። ምንድን ነው ምትፈልግት ከኢትዮጵያ ኤሌክትሪክ አገልግሎት ምን እንድንሰጥ ትፈልጋላት? እንዴት እንገናኝ እንዴት ብንገናኝ የተሻለ ጥሩ፣ እዛ ማዕከል ላይ ስናነሳ እንደነበረው እንዲሁ እግረ መንገድ ስንወያየን ካነሳናቸው ሁለት ነጥቦች ነው አይደል ለማንሳት የሞከሩት። አንደኛው ዋትሳፕ ግሩፕ ቋሚ ሊኖረን ይችላል፣ ኮዶፍ ኮንዳክት ሊኖረን ይችላል። ሜቢ እኛ እኛ ኮምስ ቢሮ ውስጥ አንድ ስልክ ዴዲኬት ልናደርግ እንችላለን። ያ ስልክ ጠራ ማለት ጋዜጠኛ ነው የደወለው ማለት እዛ ድረስ እንዴት ይፈልጋል በዚህ ልክ ነገሩ ኮንቲኒየስ ዘላቂነት ያለው መሰረት ያዘ ግንኙነት እንዲኖረን ስለምንፈልግ ነው ዛሬ ከእናንተ ጋር ይህን የመሰለ ቆንጆ ፕሮግራም ያዘጋጀነው።